የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ለአሁን ያሰባሰብናቸው መረጃዎች ከዚህ እንደሚከተለው መቅረብ ጀመሩ። ዋና ዋናዎቹን በቅድሚያ ዓለም አቀፉ የሚዲያ ተቋም በዓለም በወር 52 ዶላር ለሀኪም የሚከፈል የሚከፈልባት ሀገር ኢትዮጵያ እንደሆነች ያውቃሉ የሚል ዘገባውን ይዞ ወጥቷል። የብልጽግናው ልሳናት ድምፅ የነፈጓቸው የሀገሪቱ ሐኪሞችም እነሆ ዓለም አቀፋዊ አጀንዳ መሆን ጀምሯል። የብልጽግናው ሹማምንት ክትባት ሲሰጡ የታዩበት አጋጣሚ ደግሞ መነጋገሪያ ሆኗል። በዝርዝር የምንመለከተው ጉዳይ ይሆናል። የመከላከያ ሰራዊቱ በጀልባ ሲንቀሳቀሱ ነበር ባላቸው የፋኖ ኃይሎች ላይ እርምጃ ወሰድኩ ሲል ገልጿል። የፋኖ ኃይሎች በበኩላቸው በመቶዎች የሚቆጠር የመንግስት ኃይል የተደመሰሰበት ውጊያ ነው የተደረገው ይላሉ። የብልጽግናው መንግስት የፋኖ አመራር የነበሩ ሰዎች ጭምር እጅ ሰጡ ሲል፣ የፋኖ ኃይሎች ደግሞ አንድ ኮማንድ ከተቋቋመ በኋላ በርካታ የመንግስት ኃይሎች እየተቀላቀሉ ነው ሲሉ ይፋ አድርጓል። ይህንንም መረጃ በስፋት እንመለከታለን። የምርጫ ቦርድ የህወሐት አመራሮች ምንም አይነት የፖለቲካ እንቅስቃሴ እንዳያደርጉ ገደብ እንዲጣልባቸው ለፍትህ ሚኒስቴር አመለከትም። ከአንድ አመት በፊት ህወሐት ምርጫ ቦርድን ካልሰማና ካልታዘዘው ወደ ጦርነት እገባለሁ ላሉት ጠቅላይ ሚኒስትር አብይ አህመድ ለውጊያ ፍላጎታቸው አዲስ መንገድ እንደተጠረገም ተቆጥሯል። በዝርዝር የምንመለከተው ሌላኛው ጉዳይ ይሆናል። ኢትዮጵያን ሳይጣን ቢመራት ይሻላል ያሉት ጳጳስ በሲኖዶሱ ምላተ ጉባኤ ላይ አጀንዳ ሆነው ሊቀርቡ ነው። የብልጽግናው አገዛዝ መልካም ፈቃዱ ሆኖ ወደ ሀገር ቤት እንዲገቡ ወሰንኩላቸው ያላቸው እነ አቡነ ጴጥሮስ ደግሞ ከሰዓታት በኋላ አዲስ አበባ እንደሚገቡ ታውቋል። ከነዚህ ውስጥ የስድስት ዓመት እስር የተፈረደባቸው ጳጳስ እንደማይገኙበትም ተሰምቷል። እንመለከተዋለን። ድሃው ፕሬዚደንት በመባል የሚታወቁት ሰው ከዚህ ዓለም በሞት ተለዩ። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆነላችሁ። ዓለም አቀፉ የሚዲያ ተቋም በዓለም በወር አምሳ ሁለት ዶላር ለሐኪም የሚከፈልባት ሀገር ኢትዮጵያ እንደሆነች ያውቃሉ የሚል ዘገባውን ይዞ ወጥቷል። የብልጽግናው ልሳናት ድምፅ የነፈጓቸው የሀገሪቱ ሐኪሞች እንሆ ዓለም አቀፋዊ አጀንዳ መሆን ጀምሯል። የብልጽግናው ሹማምንት ክትባት ሲሰጡ የታዩበት አጋጣሚ ደግሞ መነጋገሪያ ሆኗል። ከህዝብ ገቢ የሚሰበስቡ የመገናኛ ብዙሃን ሳይቀር የህክምና ባለሙያዎች ጥያቄዎችን ጀሮ ዳባ ልበስ ብሏቸዋል። እንዲያም ሆኖ ዓለም አቀፍ የመገናኛ ብዙሃን ትኩረትን ግን አላጡም። ይህ የቢቢሲ ፎከስ ኦን አፍሪካ ዘገባ ፍትህ የጠየቁ የኢትዮጵያ ሐኪሞች ታሪክን ያብራራል። የብልጽግና መንግስት አንሰራራች፣ ተንሳፈፈች፣ አኮበኮበች፣ ተመነደገች በሚላት ኢትዮጵያም ሐኪሞች ስንት ይከፈላቸዋል ሲልም ዘገባው ጠይቋል።

በበርካታ ሀገራት የቀን ገቢ ብቻ የሆነው አምሳ ሁለት ዶላር በወር የተጣራ ገቢ የሚያገኝ ሐኪም ያለባት ሀገር ኢትዮጵያም የሕክምና ባለሙያዎች ጥያቄያችን የደሞዝ ብቻ አይደለም፣ የህልውናና ክብር ጭምር እንጂ ሲሉም ለጣቢያው ተናግሯል። ለእነዚህ ዳቦ ለጠየቁ ሐኪሞች ብልጽግና ደግሞ ካቴና ይዞ በየሕክምና ተቋማቱ እየዞረ ነው። ከሰሞነኛዎቹ እስርና ማስፈራሪያዎች ጋር በተያዘም የሕክምና ባለሙያዎች ወደ ሙሉ የሆስፒታልና ጤና ተቋማትን መዝጋትና አድማ ሊሸጋገሩ ቀነ ገደብ አስቀምጧል። አንድ ለቢቢሲ የተናገረች ሐኪም ችግራችንን ህዝቡ በውሎ የተረዱ አይመስለንም ኃላፊነት የሚሰማው መንግሥት እንደሌለ አውቀን ለጊዜው የድንገተኛ ክፍሎችን ክፍት አድርገን ነበር፣ ነገር ግን የሚመጣውን ቀውስ መንግሥትም ህዝቡ በውሎ የተገነዘቡት አይመስልም እኛ አሁን ወይንም መቼም በሚል አቋም ይዘናል ስትል ትገልጻለች። ይህ በእንዲህ እንዳለ የብልጽግናው ካድሬዎች ከሙያ ዝግጅታቸው ውጭ ክትባት ሲሰጡ የዋሉበት ሁኔታ አነጋጋሪ ሆኗል። በሀገሪቱ የተለያዩ አካባቢዎች ተማሪዎች የኩፍኝ ክትባት እየተሰጠ ሲሆን ካድሬዎች የህክምና ባለሙያዎችን በመተካት ህጻናትን ሲከትቡ መታየታቸው ማስገረሙም አልቀርም። የኢትዮጵያ ጤና ባለሙያዎች ማህበር ባለሙያው እርቦኛል፣ ረሃብ ጊዜ ይሰጥም ነው ያለው ስለዚህ አቅም ከሌላቸው በግልጽ መናገር ነው፣ ድለላ ነው የደበረው ባለሙያው ሲል ገልጿል። ከትናንት በስቲያ የጤና ሚኒስትሯ መቅደስ ዳባ ወደ ሚዲያ ወጥተው የለውጡን ትሩፋት ባብራሩበት አጋጣሚም ስለ ሐኪሞች ጥያቄም እንዲህ መልሰው ነበር ደሞዝ ለማጥቀም የተጋላጭነት ጥያቄዎች፣ እነዚህ ብዙ ጊዜ የሚነሱ ናቸው። አንዳንዶቹ ከዚህ በፊት በሰፊው ታይተው ወደ ምላሽ እየተገቡ ያሉ ናቸው። በዘላቂነት ነው የጤና ሴክተርን ጥያቄ መመለስ የሚያስፈልገው። ዛሬ ላይ ጀምረ ነው ህብረተሰቡ ላይ ጫና አምጥተን ወይም ደግሞ የማይዘልቅ ስራዎች ሰርተን ማለፍ ሳይሆን በዘላቂነት ምላሽ ከመስጠት አንጻር ጊዜ ሰጥቶ በአግባብነት ባለው መልክ ማየት መመለስ ያስፈልጋል። የኢትዮጵያ የጤና ባለሙያዎች ማህበር እንደዚህ አይነት ምላሾች የተለመዱ ናቸው። ነገሮች ለተሾሙበት ስልጣናቸው ስጋት ሲሆኑባቸው በመንግስታዊ ሚዲያዎች ወጥተው መናገራቸውም የተለመደ ነው። ግማሹ አንቋሾ ይመልሳል፣ ፖለቲካዊም ያደርጋል። ግማሹ ደግሞ እውነት ነው ጥያቄያቸውን ተረድተነዋል፣ ነገር ግን ሌላ አካል እንዳይዘውራቸው ይላሉ። ጥያቄ እያቀረብን ያለ ነው። እስከ ሀያ ዓመት በትምህርት የቆየን የጤና ባለሙያዎች ነን። በዚህ ልክ በትምህርት ዝግጅት ያሳለፍን ባለ ባለሙያ የማህበራዊ ሚዲያ አክቲቪስቶች አእምሯቸውን ወሻ አድርገውታል ብሎ መግለጽ በራሱ አሳፋሪ ነው። ባለሙያዎች በቁጥር ጠቅሰው ጥያቄዎችን ከዚህ በፊት ጠይቀዋል። ግን በሚደረገው እንቅስቃሴ የሚመለከታቸው አካላት በሚገባ እውቅና አልሰጡትም። ጤና ሚኒስትሯም የጤና ባለሙያዎች ጥያቄን እውቅና ቢሰጡ ኑሮ የቀረቡ አስራ ሁለቱን ጥያቄዎችን ማስረዳት ነበረባቸው። ባለሙያው እርቦኛል ረሃብ ደግሞ ጊዜ አይሰጥም ነው እያለ ያለው። ስለዚህ አቅምም ከሌላቸው በግልጽ መናገር ነው ያው መደለል ነው የነበረው። አቅም የለንም እንዳይሉ ደግሞ አለን እያሉ ነው ሲል ነው ማህበሩ ያብራራውም። የመከላከያ ሰራዊቱ በጀልባ ሲንቀሳቀሱ ነበር ያላቸው የፋኖ ኃይሎች እንደመሰስኩ ብሏል። የፋኖ ኃይሎች በበኩላቸው በመቶዎች የሚቆጠር የመንግስት ሰራዊት የተደመሰሰበት ውጊያ ተደረገ ብለዋል። የብልጽግናው መንግስት የፋኖ አመራር የነበሩ ሰው ጭምር እጅ ሰጡ ሲል፣ የፋኖ ኃይሎች በበኩላቸው አንድ አደረጃጀት ከተፈጠረ በኋላ በርካታ የመንግስት ኃይሎች እየተቀላቀሉ ነው ሲሉ ይፋ አድርገዋል። በአማራ ክልል የብልጽግናው ሹማምንት እንደሚሉት ፍጹም ሰላም ሳይሆን ሁለቱም ተፋላሚዎች እንደሚገ የሚገልጹት የውጊያ ሁነቶች ናቸው። አሁንም ያሉት የፋኖ ኃይሎች በሰሜን ጎንደር ዞን ዛሬም አካባቢ የሚገኝ የመከላከያ ሰራዊቱን ካምፕ መቆጣጠራቸውን ይፋ አድርገዋል። በሰሜን ጎሎ ዞን ቆቦ አባርጎ በተባለ ቦታ በሁለት ፓትሮሎች ሲጓዙ የነበሩ የመንግስት ኃይሎች ላይ የተፈጸመው የደፈጣ ጥቃት ሌላኛው የዛሬ ክስተትም ሆኗል። የፋኖ ኃይሎች ከባድ ውጊያ የተደረገበት ያሉት አካባቢ ደግሞም የማዕከላዊ ጎንደር የሻውራ ቀጠና ነው። ለበርካታ ሰዓታት የፈጅ ያሉትና ከመከላከያ ሰራዊቱ ጋር የተደረገው ውጊያም ሶስት የመቶ አለቃ ማዕረግ ያላቸው የመከላከያ ሰራዊቱ አዛዦችን ጨምሮም ከአንድ መቶ በላይ የመንግስት ኃይሎች ተገድለዋል ብለል ስለዚህ ቀጠና ውጊያ የመከላከያ ሰራዊቱ መግለጫ አውጥቷል። በጀልባ ተጭኖ የመጣ የፋኖ ኃይል ጋር የተደረገ ውጊያ ነበር ሲልም የሰራዊቱ መግለጫ አመላክቷል። በሌትናንት ጀነራል ብርሃኑ በቀለ የሚመራው የሰሜን ምዕራብ እዝ ያደረገው ውጊያ ስለመሆኑ ያነሳናም ከደቡብ ጎንደር አቅጣጫ ተሰባስቦ በጣና ሐይቅ በጀልባ ተጭኖ ሰሜን ጎጃ ማቸፈር አዋሳይ ማዕከላዊ ጎንደር አለፍ አውራ አካባቢ የመጣ ኃይል አህያ ጫንቃ የተባለ ቦታ ላይ ከባድ ውጊያ አድርግ ያለሁም ብሏል። በዚህ ውጊያም አርባ አንድ ገደልኩ፣ ሀያ ቆሰልኩ፣ አንድ ሰው ደግሞ ማረኩ ሲል ነው የፊልድ ማርሻል ብርሃኑ ጁላው ተቋሚ የገለጸው። በሁለቱ ኃይሎችን በኩል የቀረቡት ሪፖርቶች ክልሉ የጦርነት ማዕከል የኢትዮጵያውያን ኤርስፐርስ ጦርነት ሞት ምክንያት መቀጠሉን የሚያመላክቱ ቢሆንም የብልጽግና አገዛዝ ግን ብቸኛ የጦርነቱ መፍትሄ አሁንም እጅ መስጠት እንደሆነ ነው የሚገልጸው ከዚህ በተያያዘ ጸዳሉ ደሴ የተባሉ የፋኖ አመራርና አብረዋቸው የነበሩ ታጣቂዎች በደቡብ ጎንደር ቀጠና እጅ ሰጡኝ ሲል የብልጽግናው መንግስት አሳውቋል። የፋኖ ኃይሎች ደግሞ በቅርቡ የተመሰረተውን አዲስ የአንድነት አደረጃጀት ተከትሎም በርካታ የመንግስት ኃይሎች በተለይም የሚሊሻና አድማ ብተን አባላት እየተቀላቀሏቸው ስለመሆኑ ነው ያሳወቁት። ምርጫ ቦርድ የህወሐት አመራሮች ምንም አይነት የፖለቲካ እንቅስቃሴ እንዳያደርጉ ገደብ እንዲጣልባቸው ለፍትህ ሚኒስቴር አመለከተም። ከአንድ ዓመት በፊት ህወሐት ምርጫ ቦርድን ካልሰማና ካልታዘዘው ወደ ጦርነት እገባለሁ ላሉት ጠቅላይ ሚኒስትር አብይ የውጊያ ፍላጎት አዲስ መንገድ እንደተጠረገም ተቆጥሯል። የብልጽግናው መንግስት የሰላም ስምምነት ተዋዋዩን ህወሐትን ሰርዣዋለሁ ማለቱ እያነጋገረ ነው። ከዚህ ውሳኔ በኋላ የሰላም ስምምነቱን ተከትሎ አገዛዙ የትግራይ ሰራዊት አባላትን ትጥቅ ማስፈታትም አይችልም የሚለው በአንድ በኩል እየተነገረ ሲሆን ህወሀትን የሚቆጣጠርበት ህጋዊ እንቅስቃሴ እንዲያደርግ የሚያስገድድበት ህጋዊ ማዕቀፍ የለውም የሚለው ደግሞ በሌላ በኩል እያነጋገረ ነው። ከዚህ በተጨማሪም የብልጽግናው ምርጫ ቦርድ ከስምንት ወራት በፊት በልዩ ሁኔታ መዝግቤ ሰጥቼው ነበር ያለውን እውቅና ከዘጠኝ ወራት በኋላ ሰርዣለሁ ማለቱን ተከትሎም ብልጽግና የደቡብ አፍሪካውን ስምምነት እንደሰረዘውና ጦርነት ጦርነትም እንዳወጀ የሚጠቁም ነው የሚሉ አስተያየቶች እየተደመጡ ናቸው። የብልጽግናው አገዛዝ ደጋፊዎችና ባለ ስልጣናትን አስደስቶ የታየው ይህ የምርጫ ቦርድ ውሳኔ በህወሐት ጽህፈት ቤት በኩል ደግሞ ያልተቀበልኩት እውቅና ቢሰረዝ የሚለወጥ ነገር የለም በሚል ምላሽ አስቀድሞ የተሰጠበት ነው። እነ አቶ ጌታቸው ረዳ ህወሐት ይገባናል ቢሉም በዚህ የምርጫ ቦርድ ውሳኔ ላይ አስተያየት ሰጥተውም አልተሰሙም። አቶ ጌታቸውና አባሎቻቸው ድርጅቱ ይገባናል ህወሐት ምኛነን ሲሉ ቢቆዩም መሰረዛችን አግባብ አይደለም ሲሉም አልተደመጡም። ይልቁንም አቶ ጌታቸው የብልጽግናው ጠቅላይ ሚኒስትር አማካሪ ሆነው ሆነው በእንግድነት በቀረቡበት የፋና ቴሌቪዥን ላይ ህወሐት ይህንን የምርጫ ቦርድ ውሳኔን አልቀበልም ማለት አይችልም በማለት ሲናገሩና አንድም አመት ሁለትም አመት አይቆይም በማለት ሲያብራሩ ተደምጠው ነበርም። ጠቅላይ ሚኒስትር አብይ ህወሐትንም የሰላም ስምምነቱን እንደሰረዙት የታወቀው ጀነራል ታደሰ ወረደ የትግራይ ክልል ፕሬዚደንት ተደርገው የተሾሙ እለት መሆኑን የሚያነሱ አንዳንድ አስተያየት ሰጫዎች በዛን እለት ዋናው ተፈራራሚ ህወሐት በስነስርዓቱ ላይ እንዳይገኝ በማድረግ አብዝተው ለሚፈልጉ ጦርነት ይህንን የምርጫ ቦርድን ውዝግብና ውሳኔ ይፈልጉት እንደነበር ይጠቅሳሉ። በእርግጥም ራሳቸው ጠቅላይ ሚኒስትሩ ባሳለፍነው ዓመት መጨረሻ በሰጡት አስተያየት ህወሐት ምርጫ ቦርድ ከሰረዘው ጦራቸውን ይዘው እንደሚዘምቱ አስቀድመው ፍንጭ ሰጥተው ነበር። ስራዬ ጦርነት ለማስቀረት ጥረት ማድረግ ነው ሲሉ የተደመጡት አቶ ጌታቸው ደግሞ ዋናውን የሀገሪቱን ጦረኛ ጠቅላይ ሚኒስትርን ባህል ለማስወገድ መንቀሳቀስ መቆም አለበት ሲሉ ይደመጡ እንጂ ይህንን ጦረኛ እቅዳቸውን እንዲተውት ለማድረግ ምን እያከናወኑ እንደሆነ በሰሞንኛው ቃለ ምልልሳቸው ላይ አላነሱም። ፕሬዚደንቱ ግን በአጽንኦትና በብስጭት ህወሐት የምርጫ ቦርድ የሚለውን ካልሰማም ወደ ውጊያ ይገባል ሲሉ መጥቀሳቸው ይታወሳል። ከዚህ ቀደም ምርጫ ቦርድ ምርጫ አራዝማለሁ ሲል ብዙዎቻችን ስንስማማ ቲፒኤልኤፍ አልስማማም ብሎ የገባንበት ቀውስ ይታወሳል። ምን ያክል ሰው እንደወደመ፣ ምን ያክል ሀብት እንደወደመ መገመት ትችላላችሁ? ህጋዊ ፓርቲ ካላለው በምርጫ ሊሳተፍ አይችልም፣ መንግስት ሊሆን አይችልም። ምን ማለት ነው? ተመልሰን ደሞ ጦርነት እንገባለን ማለት ነው። በአንድ ፓርቲ ምክንያት ሚሊዮኖች የሚሞቱበት ጦርነት እንዲህ የሚታወጀው ለምንድን ነው የሚሉትን የሚያውቁት ጠቅላይ ሚኒስትር አብይ አህመድ ጉዳዩን ፖለቲካዊ መፍትሄ በመስጠትና ሀገራዊ ሰላምን በሚያሰፍን መልኩ መቋጨት ከመፈለግ ይልቅ በህወሐት ምክንያት እንደገና ጦርነት እንደሚከፍቱ ሲናገሩ ይህ የመጀመሪያቸውም አልነበርም። አንድ ሚሊዮን ገድሎ ሚሊዮኖችን አፈናቅለው ቢሊዮኖች ላወደሙበት የሰሜን ኢትዮጵያው ጦርነትም ህወሐትን ብቻ ተጠያቂ አድርገው ለመገላገል ያሰቡት የሀገሪቱ አለቃ ይህንን ህወሐት አልቀበልም ሲላቸው ውጊያ ከፍትበታለሁ የሚለውን እንደ ስልት ወስደውታል። የሚለውም የበርካቶች ሀሳብ ነው። ህወሐት በምርጫ ቦርድ የተሰረዘው ጥር 2013 ሲሆን እንዲመለስልኝ ሲል የሚጠይቀውን በተደጋጋሚ ያነኑን እውቅናውን ነው። ድርጅቱ በደቡብ አፍሪካ የሰላም ስምምነት የተፈራረመ ቢሆንም ከምርጫ ቦርድ የልዩ ተመዝጋቢ ወረቀት እንደተሰጠው የተገለጸው ከዘጠኝ ወራት በፊት ነው። በሌላ አገላለጽ ህወሐት በደቡብ አፍሪካ ሄደው የሰላም ስምምነቱን ከፈረመ በኋላ ባሉት ሁለት ዓመታት ከሰባት ወራት ውስጥ ከምርጫ ቦርድ ጋር የቆየው ያለፉን ዘጠኝ ወራት ብቻ ነው ማለት ነው። ኢትዮጵያን ሰይጣን ቢመራት ይሻላል ያሉት ጳጳስ በሲኖዶሱ ምልዓተ ጉባኤ ላይ አጀንዳ ሆነው ሊቀርቡ ነው። የብልጽግናው አገዛዝ መልካም ፈቃዱ ሆኖ ወደ ሀገር ቤት እንዲገቡ ወሰንኩላቸው ያላቸው እነ አቡነ ጴጥሮስ ደግሞ ከሰዓታት በኋላ ወደ አዲስ አበባ እንደሚገቡ ታውቋል። ከነዚህ ውስጥ የስድስት ዓመት እስር የተፈረደባቸው ጳጳስ እንደማይገኙበት ግን ተነግሯል። አራት ጳጳሳት አስተምሯቸው ከቤተ ክርስቲያኗ ዶግማ ጋር የተጣረሰ ነው በሚል ለመወያያ አጀንዳነት መያዛቸውም ታውቋል። የብልጽግናው አገዛዝ በሁለት አስር ክረምት ላይ ከሰሜን አሜሪካ ወደ ኢትዮጵያ ወስዶ ለጦርነት ስብከት ከተገለገለባቸው ጳጳሳት መካከል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳሱና ካናዳዊ እንደሆኑ የሚነገርላቸው አቡነ ሚካኤል አንዱ ናቸው። በኦርቶዶክስ ተዋህዶ ቤተ ክርስቲያን ውስጥም ሆነ በሁሉም ሃይማኖቶች የሚወገዘውን ሰይጣንን አቡነ ሚካኤል ኢትዮጵያን እንዲመራ ሲሰብኩና ሰይጣንም እግዚአብሔርን እንደሚፈራ ሲያስተምሩ እንደነበር አይዘነጋም። እኒህ ጳጳስ ይህንን ትምህርት የሰጡት በ2014 ዓ ም የመስቀል ደመራ እለት ማለትም ነበር። በዘንድሮ የሲኖዶሱ ምልዓተ ጉባኤ ላይ ይህንን ያስተማሩት ትምህርትን በማስመልከት ውይይት እንደሚደረግም ታውቋል። በእንግሊዘኛ ቋንቋ ጁንታ ተብሎ የተተረጎመ ለፍክሩ ኢትዮጵያን ከሚገዛ ሰይጣን ቢገዛን ይሻላል። ምክንያቱም ሰይጣን እግዚአብሔርን ይፈራል። ሰይጣን እግዚአብሔርን ያከብራል ሰይጠንን ፈራ እግዚአብሔር ያለው እንደሆነና ኢትዮጵያንም ከጁንታዊ ይልቅ እንዲመራ ሲያስተምሩ የነበሩት ጳጳስ በዚህ በምስሉ ላይ የሚታየው ፓስፖርታቸው እንደሚያሳየው ካናዳዊ ሲሆኑ እንደ ሃይማኖት አባት የሰዎችን ሞት የሚያስከትለው ጦርነት እንዲቆም ከመስበክ ይልቅ የብልጽግናው አገዛዝን ደግፈው የህዝብ እልቂትን ያባባሱ የውጭ ሀገር ዜጋ በሚልም ሲገለጹ ቆይተዋል። ይህ ከሰው ልጆች ይልቅ ሰይጠንን ምርጫ ያደረጉበትን አስተምሮ ሰሞኑን እየተካሄደ ባለው የሲኖዶሱ ጉባኤ አጀንዳ ይሆናል ያሉ የኢትዮ ፎረም ምንጮች ከቤተ ክህነት ሰነድ ምለጣቢያችን ተናግሯል። ከአቡነ ሚካኤል በተጨማሪም አቡነ ፊልጶስ ስለ ስላሴ፣ አቡነ ገብርኤል ስለ ማርያም፣ አቡነ በርናባስ ስለ ክርስቶስ የሰጡት አስተምሮም በሲኖዶሱ ጠቅላላ ጉባኤ ላይ አጀንዳ ይሆናል ተብሏል። በሌላ ዜና የብልጽግናው መንግስት መልካም ፈቃድ የሆኑ ወደ ኢትዮጵያ እንዲገቡ ፈቅጀላቸዋለሁ ያላቸው ጳጳሳት ከሰዓታት በኋላ አዲስ አበባ ይገባሉ ተብሎ ይጠበቃል። ሰሞኑን በሚካሄደው የሲኖዶሱ ጉባኤ መንግስት የሚፈልጋቸው ጳጳሳት ለቤተ ክህነት ስራ ጠባቂነትና ለሲኖዶሱ ዋና ጸሐፊነት እንዲመረጡ ለማድረግ የሲኖዶሱ አባላት እንዲተባበሩ የሚል ቅድመ ሁኔታ ያስቀመጠው ብልጽግና በዚህ ቅድመ ሁኔታ እንዲገቡ የፈቀደላቸው ሶስቱ ጳጳሳት አቡነ ያዕቆብ፣ አቡነ ጴጥሮስና አቡነ ቴዎፍሎስ እገዳው እንዳነሳላቸው መገለጹን መዘገባችንም ይታወሳል። ብልጽግና ወደ ሀገር ቤት እንዲገቡ በሆደ ሰፊነት አልፌ የፈቀድኩላቸው ካላቸው ጳጳሳት መካከል የአቡነ ጴጥሮስ የስራ ኃላፊነት በዘንድሮ ዓመት የሚጠናቀቅ ሲሆን የጠቅላይ ቤተክህነቱ ስራ አስኪያጅ አቡነ አብርሃም ሰላቸው በዚህ ወር ያበቃል። ወደ ሀገር ቤት ቢገቡ ምንም አይፈይዱም። መግለጫ የሚሰጡበትና መሰል ተግባር የሚያደርጉበት ስልጣን የላቸውም። ቤተ ክርስቲያኗም የበለጠ ተዳክማለች በሚል ተጨማሪ ምክንያት እንዲገቡ ተፈቅዶላቸዋል የተባሉት እነዚህ ጳጳሳትም ከሰዓታት በኋላ አዲስ አበባ ይደርሳሉ ተብሎ ይጠበቃል። ከነዚህ ውስጥ ብልጽግና ስድስት አመት እስር የፈረደባቸው አቡነ ሉቃስ የሲኖዶሱ አባል ቢሆኑም አብረው እንዳልተጓዙ ሰምቷል። የመንግስት ብሄራዊ ደህንነት ምክር ቤት ባሳለፍ ነው መስከረም ባካሄደው ስብሰባ የ ብልጽግና ስልጣን አደጋ የሚመነጨው የተደራጀ አቅም ካላቸው ሁለት አካላት ነው። እነዚህም ከህወሐትና ከኦርቶዶክስ ተዋሕዶ ቤተ ክርስቲያን ነው። እነዚህ ሁለት አካላትን በጥብቅ መከታተልና ማዳከም ያስፈልጋል ብሎ መወሰኑን መዘገባችንም አይዘነጋም። ደሃው ፕሬዚዳንት በመባል የሚታወቁት ሰው ከዚህ ዓለም በሞት ተለዩ። የቀድሞ የኡሮጓይ ፕሬዚዳንት ሙሴ ሙጂካ ከዚህ ዓለም በሞት ተለይቷል። በቁጥብና ተራማጅ ፖሊሲዎች የሚታወቁት ትሆቱ መሬ ካንሰርን ታግለው ህይወታቸው አልፏለም ተብሏል። በብዙዎች ዘንድ ፔፔ በመባል የሚታወቁት ፕሬዚዳንቱ ትሁት በሆነና ቆጥብ የአኗኗር ዘይቤያቸው ነው የሚታወቁት። ባለፉት ሳምንታት የነበረባቸው የካንሰር ህመም ጽኑ የሚባል ደረጃ ላይ ደርሶ ሆስፒታል መቆየታቸውም ይታወሳል። እኚህ ፕሬዚዳንት በ89 ዓመት ዕድሜያቸው ህይወታቸው ማለፉን የአሁኑ የኡሩጓይ ፕሬዚደንት ተናግሯል። ፕሬዚደንትም አክቲቪስትም መሪና ጉልበታችንም ነበርክ፣ እናፈቅርሃለን። ስላስተማርክን ነገር ሁሉ ለህዝብ ስለነበረ ጥልቅ ፍቅር እናመሰግናለን ሲሉም ገልጿቸዋል። እንደ አውሮፓውያኑ የዘመን ቀመር ከ2010 እስከ 2015 ኡሩጓይን ያስተዳድሩት የቀድሞ ሽምቅ ተዋጊም በመጠነኛ ኗኗራቸው የተነሳ የዓለማችን ድሃው ፕሬዚደንት በመባል ይታወቁም ነበር። ሰዎች የአለማችን ድሃው ፕሬዚደንት ብለው ይጠሩኛል፣ እኔ ግን ድሃ እንደሆንኩ አይሰማኝም ድሃ ማለት የተቀናጣ ህይወትን ለመኖር ሲሉ የሚያግበሰብሱ አካላት ናቸው ሲሉ በአንድ ወቅት ተናግሮ ነበር። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።